እውነትን እውነት ብሎ ቅድም አንድ አባት ተናግረውታል። እውነትን ተናግሮ ከመሸበት ማደር የሚል ብሂል፣ እሱ ትክክለኛ ብሂል ነው። እውነትን መናገር መፍትሄ ያመጣል፣ ችግር ይፈታል፣ አንድነትን ያመጣል። የሀገርንም ክብር የቅድስት ቤተ ክርስቲያንንም አንድነት መሰረት አድርጎ ይጓዛልና ቁጥር በዓታቸውን ትተው በየቦታው ተበትነው ሳይመለሱ ቀርተዋል። ገዳሙ አሁንም በውጥረት ላይ ይገኛል። ማን ነው ሊጠብቀው የሚችል? መንግስት አይደለም ወይ?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 በ0941 44 7879 ላይ ይደውሎ። በማመን እግዚአብሔርን አመሰግነዋለሁ። ክቡርነት ሆንም ስለፈቀዱልኝ አመሰግናለሁ። ከዚህ በተረፈ እውነትን እውነት ብሎ ቅድም አንድ አባት ተናግረውታል። እውነትን ተናግሮ ከመሸበት ማደር የሚል ብሂል እሱ ትክክለኛ ብሂል ነው። እውነትን መናገር መፍትሄ ያመጣል፣ ችግር ይፈታል አንድነትን ያመጣል፣ የሀገርንም ክብር የቅድስት ቤተ ክርስቲያንንም አንድነት መሰረት አድርጎ ይጓዛልና ክብርነቶ ከደረቅ እውነት ብነሳ ታላቅ ስራ ሰርተዋል፣ አይካዱ። ቅዱስ ሲኖዶሱን አንድ አድርገዋል፣ እውነታ ነው። ሰላም ከተፈጠረ በኋላ እንኳ ስለነበርኩበት አይ አሁን አንሄድም የምንሄደው መስከረም ላይ ነው ትንሽን ቆይ ሲባል መጽሐፍ ቅዱስ ጠቅሰው የመዳን ቀን ዛሬ ነው ዛሬ ነው የምንሄድ፣ ብለው በራስወት አየር ይዘውን መጥተዋል። ሁሉንም አሰባስበው ይሄ ቤተ ክርስቲያን ስታዘክረው የምትኖር እውነታኛ ነገር ነው፣ ምንም ጥርጥር የሌለበት ነው። ከዚያም ከመጣን በኋላ እነዚህ አባቶች አንድነት ከተሰባሰቡ በኋላ ምንድን ነው የሚመገቡት፣ እንዴት ነው የሚኖሩት በማለት ለዘመናት በጥያቄ ስር የነበሩ ህንፃዎቻችንን መልሰውልናል። በዚህም ቤተ ክርስቲያን ታደንቃለች፣ ታመሰግናለች። ችግርም በተፈጠረ ጊዜ ኦሮሚያ በሚል ያንን ችግር ለመፍታት ሁላችንን ማገናኝተው ስምምነት እንዲፈጠር አድርገዋል። ስምምነቱ ተፈጠረ አልተፈጠረ በተባለው መልኩ ሄደ አልሄደ ራሱን የቻለ ሌላ ጊዜ ብንነጋገርበት ደስ ይለኛል። ማን ነው ችግሩን እየፈጠረ ያለው ለምንድን ነው በተባለው መንገድ አልፈጸም ያለ ቅድም ተጠቅሷል። ለዚያ መልስ መስጠት አልፈልግም። ራሱን በቻለ በተዳሰሰ መልኩ ምንመልሳቸው ነገሮች ይኖራሉ። በአጠቃላይ በብዙ ነገሮቹ እውነተኛውን ነገር እየተነጋገርን ችግሩን ፈተን ሰላምን ማስፈን ስላለብን ይህ ገዣችን እንዲሆን ምኞቴም ነው እምነቴም ነው። ክቡር ዶክተር አብይ አህመድ የኢፌድሪ ጠቅላይ ሚኒስትር ጋር በሚደረግ ውይይት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የሚቀርቡ ጥያቄዎች ናቸው። ኩላዊት የሆነችው በሀገር በዘመን የማትገደበው ቅድስት ቤተ ክርስቲያን ባልተጠበቀ ሁኔታ ባጋጠማት ችግር ከባድ ፈተና ውስጥ እያለፈች በመሆኑ ፍት ለማግኘት ጥያቄዎቻችንን ለክቡርነቶ ማቅረብ እንድንችል በቅዱስ አባታችን በተጻፈው ቀጠሮ ማስያዣ ደብዳቤ መሰረት ይህን ጊዜ ለንግግር ፈቅደው ስለሰጡን ከልብ እያመሰገን የሚከተሉትን ጥያቄዎች መፍትሄ በመሻት በቅደም ተከተል እናቀርባለን። አንደኛ፣ በቅዱስ ፓትርያርኩ ፈቃድ በመንበረ ፓትርያርክ ጠቅላይ ጽህፈት ቤት እውቅና ወደ ኒውዮርክ የሄዱት ብፁሕ አቡነ ጴጥሮስ ዶክተር ሐዋርያዊ አገልግሎታቸውን ፈጽመው ቅዱስ ሲኖዶስ የሰጣቸውን ኃላፊነት በአግባቡ ለመወጣት ወደ ኢትዮጵያ ሲመለሱ የቤተ ክርስቲያንን ክብር በማይመጥን ሁኔታ ወደ ሀገር እንዳይገቡ የተከለከለበት ምክንያት ምንድን ነው? አልገባንም። ቤተ ክርስቲያኒቱ ችግሩ አልተነገራትምና ሀ ቤተ ክርስቲያናችን የህግ ሰውነት ያላት በሀገሪቱና በራሷ ቀኖናዊያት ህግጋት የራሷን ጉዳይ በራሷ የምትወስን ተቋም እንደመሆኗ የአሰራር ጉድለትም ካለ ቤተ ክርስቲያኗ እንድታውቀውና ችግሩን እንድትፈታ እድል መስጠት አይሻልም ነበርወይ ሆይ ለ የችግሩ መንስኤ ዜግነት ከሆነ በቤተ ክርስቲያን አስተምሮ መንግስተ ሰማያት በስጋ ልደት በጎሳ ማንነት ስለማትወረስና በተለያዩ አህጉራት የሚገኙ የውጭ ዜጎች የአህጉረ ስብከት የስራ ኃላፊዎች፣ ካህናትና መይመናን ያሏት ስለሆነ በእምነታቸውና በመንፈሳዊ ህይወታቸው በቅተው ለተገኙት ሁሉ ያለ ዜግነት ልዩነት ማዕርገ ክህነትን ሰጥታ በውጭም ሆነ በሀገር ቤት መድባ የማሰራት ቀኖናዊና ታሪካዊ መብት ያላት ሉዓላዊት መንፈሳዊ ተቋም መሆኗ ለምን ተዘነጋ? የውጭ ዜጎች በሀገራችን ውስጥ በተለያዩ እምነቶች እየመሩ የሚገኙበት ስለሆነ ዝርዝር ማስረጃ ማቅረብ እንችላለን። ሀመሯ ከቅዱስ ፓትርያርኩ የ2015 ዓ ም ጉዞ መነሻ ጀምሮ የብፁዓቡነ ጴጥሮስና የብፁዕ አቡነ ህዝቅኤል ጉዞ ጋር በተገናኘ የተፈጸሙ የመብት ጥሰቶች ማለትም ከህግ አግባብ ውጭ የአባቶችንና የቤተ ክርስቲያንን ክብር በተዳፈረ መልኩ የተፈጸመውን ድርጊት ክቡርነቶ ሰምተውታል? ያውቁታል? ካወቁትስ እንዴት ያዩታል? ሁለተኛ የተለያዩ ጊዜያዊ ክስተቶችን በመጠቀም ክብረ አበውን መዳፈሩ በዚህ መልኩ የሚቀጥል ከሆነ የቤተ ክርስቲያናችንና የቅዱስ ሲኖዶስ ዋስትና ምንድን ነው? ትናንት አንድ ያደረጉት የጣሩለት የደከሙለት ሲኖዶሱ ምንድን ነው ክብሩ ለዋላው ይመጡ። ሀ በታችኛው መዋቅር ያሉ የመንግስት የአስተዳደር አካላት ሁሉንም የማይወክል ማለት ነው፣ አንዳንዶችን ያለበቂ ምክንያት አንድነቷን የሚፈታተን ድርጊት እየፈጸሙ ይገኛሉ። የቤተ ክርስቲያኗ አንድነት ያለመከፋፈል ቀጣይነት እንዲኖረው ድርሻን ከመወጣት አንጻር መንግስት ኃላፊነት የለበትም ወይ? ጥያቄዎች በሚቀርቡ ጊዜ ለኦርቶዶክስ ደግሞ ኦርቶዶክስ እዚህ ምን አመጣት በቃ የሷ ነገር የሚሉ ስላሉ መረጃ ማቅረብም ስለምንችል ይሄን ያውቁታል። ካወቁትስ ምን መፍትሄ ነው የሚሰጡን? ለ በተደጋጋሚ በቤተ ክርስቲያን አባቶች ላይ በተፈጸመው አሳዛኝ ድርጊት ምክንያት በምዕመናን ልብ የተፈጠረውን ቁጭትና ህመም መንግስት በምን መልኩ ሊያክመው አስቧል? ህክምና የሚያስፈልገው ብዙ ነገሮች አሉ። የእኛ ዚህ መለያየት ለመንግስት ጤናማ ነገር አያመጣም። እኛ አንድ ሆነን መንግስትን ስንደግፍ ብቻ ነው ጤናማ የሚወጣው። ቅድም ተነግሯል። በታሪክ ፓትርያርክ የተሰደዱበት፣ ፓትርያርክ የተገደሉበት አለ። ይህ እንዲሆን የሚደረገው እርስ በርስ መጀመሪያ በመከፋፈል አቤቱት አቅራቢዎችም እኛ ከሳሾችም እኛ እርስ በርስ በምንፈጥረው ነገር ስለሆነ ይህንን መንግስት በትኩረት ሊያዩ የሚገባ በመሆኑ ነው። ሀመርሃ የኢትዮጵያ ተወላጅ የሆኑ የውጭ ዜጎችን መብትና ግዴታ ለመደንገግ የወጣው አዋጅ ቁጥር 270 ዝባር 1994 እና ደንብ ቁጥር 101 ዝባር 1996 ትውልደ ኢትዮጵያዊ ሆኖ የጸና የተወላጅነት መታወቂያ ያለው ሰው ወደ ኢትዮጵያ ለመግባትም ሆነ ለመቆየት የመግቢያና የመኖሪያ ቪዛ እንደማይጠይቅ የሚገልጸው አንቀጽ እንዴት ይታያል? ሶስት የሀገሪቱን ህግ አክብረን እስከሰራን ድረስ መንግስት የቤተ ክርስቲያኒቷን ውሳኔ ተቀብሎ ውሳኔውን በህግ አግባብ እንዲፈጸም ማድረግ ሲገባው ያለመተባበሩ ለወደፊቱ ተመሳሳይ ችግሮች እንደማይፈጸሙ ምን አስተማማኝ ሁኔታ አለ? ሀመርሃ በምስራቅ ጎጃም ሀገረ ስብከት አዋበልጣ ቤት ቅዱስ ጊዮርጊስ አንድነት ገዳም፣ በአማኑኤል ከተማ የዋሻ ተክለ ሃይማኖት የሴቶች አንድነት ገዳም ይሄ በቅርብ ጊዜ የሆነ ነው። ሙሉ ንብረታቸው ተወስዶባቸዋል። እመምኔቷ ተወስደው በዓለም ሰዎች ላይ እንኳ የማይፈጸም አስነዋሪ ድርጊት ተፈጽሞባቸዋል። ብዙ ቁሳቁሶች ተወስደዋል። ከገንዘብ እስከ እህል ማለት ነው። የመጠበቂያ መሳሪያዎቻቸው ከመንግስት የተሰጣቸውም ተቀምተዋል። መነኮሳቱና መነኮሳያቱ የጥይት ድምፅ በሰሙ ቁጥር በአታቸውን ትተው በየቦታው ተበትነው ሳይመለሱ ቀርተዋል። ገዳሙ አሁንም በውጥረት ላይ ይገኛል። ማን ነው ሊጠብቀው የሚችል? መንግስት አይደለም ወይ? በሰሜን ጎጃም ሀገረ ስብከት በአዴት ከተማ ጌቴሴማኒ ፍልሰታ ለማርያም ደብር በሰሜን ጎጃም ሀገረ ስብከት በሰሜን ሜጫ ወረዳ በላይ ጋፊት ቅዱስ ገብርኤል ቤተ ክርስቲያን በሰሜን ጎጃም በመራዊ ወረዳ በምንም አይነት ሁኔታ ውስጥ የሌሉ ከትምህርታቸው ሌላ ምንም የማያውቁ በርካታ የአብነት ተማሪዎች በግፍ ተገድለዋል። ማን ይጠብቃቸው? ማን ይድረስላቸው? በአጠቃላይ ካህናትና ምእመናን ህይወታቸውን ሲያጡ ሀብታቸው ሲወድምና ሲፈናቀሉ አብያተ ክርስቲያናትም ሲቃጠሉ እየታየ በዝምታ እየታለፈ ነው። መንግስት ካልጠበቀን ማን ነው የሚጠብቀን? ይህ ሁኔታ እስከ መቼ ነው የሚቀጥለው? ለ በተለያዩ ወቅታዊ ጉዳዮች አንዳንድ አባቶች የግል ሀሳባቸውን ሲገልጹ ጉዳዩ ከቤተ ክርስቲያን ጋር አያይዞ ማየቱ ተገቢ ነውን? አዎ፣ ያልሆኑ ስራዎች የተናገሩ መባል የሌለበትን ያሉ አባቶች አሉ። ከቅዱስ ፓትርያርኩ ጀምሮ ቋሚ ሲኖዶስም አዝኗል። በአግባቡም ችግሩን ለመፍታት ጥረት እያደረገ ነው። ግን ያ እንደ መነሻ ሆኖ የቤተ ክርስቲያኒቷ ድምፅ እንደሆነ ተደርጎ የሚደረጉ ነገሮች ለምን ሐመሮሃ በታላቁና ጥንታዊ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተደጋጋሚ ጥቃት ተፈጽሟል። በቅርቡም አራት መናንያን አባቶች በግፍ የተገደሉ ሲሆን ግድያው ከተፈጸመ በኋላ በተደረገው ውይይት ለጸጥታ ስጋቱ በአካባቢው አስተዳደር ጊዜያዊ መፍትሄ ተሰጥቶታል። ከወደቁበትም በአካባቢው በጸጥታው ክፍል ተነስተው በሥነ ሥርዓቱ እንዲቀበሩ ተደርጓል። እናመሰግናለን። በዘላቂነት ግን ገዳሙም ሆነ መናንያኑ በከፍተኛ ስጋት ውስጥ የሚገኙ በመሆኑ በዚሁ ገዳምና በሌሎችም የጸጥታ ስጋት የተጋረጠባቸው ገዳማት ዘላቂ ሰላም እንዲኖራቸውና ለሀገርና ለዓለም ሰላም የሚጸልዩ መናነያን ያለ ስጋት ስርዓተ አምልኳቸውን እንዲፈጽሙ ለማድረግ የሚቻለው እንዴት ነው? ምን ቢሰራ ነው የቤተ ክርስቲያናችን መከራ ከእለት ወደ እለት እየጨመረ ያለው የመንግስት ዝምታው እስከ መቼ ነው? አንድም ቀን መግለጫ ሲሰጥ ሰምተን አናውቅም። እዚህ ላይ የተደረገው ግፍ ነው ነው። ገዳዩን ማወቅ የመንግስት ድርሻ ነው፣ የቤተ ክርስቲያኒቱ ጉዳይ አይደለም። መጠበቅ የሚችለው ደግሞ መንግስት ነው። ቤተ ክርስቲያን መሳሪያ የላትም፣ መስቀል ብቻ ነው ይዛ የምትዞረው። ሌላ ምንም አላማም የላትም። ስለዚህ ለምንድን ነው ነው? ለማጠቃለያ የሀሳብ ስርጸት ነው በእግዚአብሔር መንፈስ ቅዱስ ጥሪ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመ ኤጲስቆጶስ እንደ ስሙ ትርጓሜ ዘይሪ ኩሎ ያለ ሀገር ወሰን ያለ መልክዓ ምድር ገደብ ያመኑትን ሁሉ ከላይ ሆኖ የሚጠብቅ ስለሆነ ጳጳሳት ዓለም አቀፍ ሐዋርያዊ አገልግሎት የሚፈጽሙና እየፈጸሙም ያሉ መሆናቸውን በክቡርነቱ የሚመራው መንግስት እንዲረዳልን ቋሚ ሲኖዶሱ በአጽንኦት ያሳስባል። የማሳሰቢያችን ታሪካዊ መሰረትም በአንድ መንበር በአንድ ፓትሪያርክ በመመራት ድንበር የለሽ ሐዋርያዊ አገልግሎት ለመፈጸም የዜግነት ጉዳይ በየትኛውም ሀገር ስርዓተ መንግስትና አብያተ ክርስቲያናት ጥያቄ ሆኖ አለመቅረቡ ነው። በእኛም ቤተ ክርስቲያን ታሪክ የመጀመሪያው ሊቀጳጳስ ቅዱስ ፍሬምናጦስ በትውልድ ጢሮሳዊ ወይም ሶሪያዊ፣ በዜግነቱ ጽራዊ ወይም ግሪካዊ መሆኑ ለአገልግሎቱ እንቅፋት ሳይሆንበት ሐዋርያው አገልግሎቱን ፈጽሞ በክብር አርፏል። በዜግነት ሀገሩ በትውልድ መንደሩ ሳይሆን በሀገራችን ኢትዮጵያ በስሙ የተሰየሙ ለሕዝባችን በረከት የሆኑ ብዙ ገዳማትና አድባራትም ይገኛሉ። ከቅዱስ ፍሬ መናጠስ በኋላ በ480 ዓ.ም ወደ ሀገራችን የገቡት ዘጠኙ ቅዱሳን ሀገረ ሙላዳቸው የጥንቱ የሮም ግዛት ሆኖ ሳለ በሀገራችን ወንጌልን ሰብከው ገዳማዊ ህይወትን አስፋፍተው ገድላቸውን ፈጽመው የዘላለም ህይወትን ወርሰዋል። በሀገር በዜግነት ኢትዮጵያውያን ያልሆኑ ወደ ሀገራችን መጥተው በምድረ ኢትዮጵያ መንፈሳዊ ተጋድሏቸውን የፈጸሙ በቅድስናቸው ተቀብለን አባቶቻችን ብለን የምናከብራቸው ለመታሰቢያቸው በቁጥር በርከት ያሉ ገዳማትና አድባራት የታነጸላቸው የውጭ አገር አባቶች ብዙ ናቸው። በአጠቃላይ በዓለም ያሉ አብያተ ክርስቲያናት የጵጵስና ሐዋርያዊ አገልግሎት የመንፈሳዊ ተጋድሎ ህይወት ታሪክ በዘር በሀገር የማይወሰን የዜግነት ጉዳይ የማይነሳበት ጥንታዊ ታሪካዊ ቀኖናዊ ሃይማኖታዊ ነው። በመሆኑም ከዚህ ጥንታዊ ታሪክና ቀኖና የተነሳ ታሪክ ከምንጩ እንዳይዛባ ለቤተ ክርስቲያናችን ዋሕድና ለመንበራችን ልዕልና መጽናት ወደ ክቡርነቶ መጥተን ለመፍትሄው መነጋገር ግድ ሆኖብናል። ምክንያቱም ችግሮች እንዲፈቱ ማለት ነው። የችግሮቹ መፍትሄ ደግሞ ቁልፉ እክቡርነቶ ላይ ነው። ትናንትና ሀገር ናት ብለው ከፍ ያደረጓትን ቤተ ክርስቲያን በዘመኖ ከሀገርነት ወርዳ ጎጥና አጥቢያ እንዳትሆን፣ በዚያው መጠን ከፍ እንድትል ማድረግ የክቡርነቶ ኃላፊነት ስለሆነ ብቻ ነው። መተባበር፣ መታዘዝ የሁላችንም ድርሻ ነው። ክቡርነቶ ባርቆ ሀሳቢነት ይችን ቤተ ክርስቲያን በመጀመሪያው ትንሣኤዋ ላይ ትልቅ ስራ ሰርተዋል። በዚያው እንዲቀጥሉ የሁላችን እምነት ነው። በመጨረሻ ክቡርነቶ ስለሰጡን ጊዜ እያመሰገን ላቀረብናቸው ችግሮችም መፍትሄ እንደሚሰጡን ተስፋ በማድረግ በቅዱስ ቋሚ ሲኖዶስ ስም በድጋሜ አመሰግናለሁኝ። አስፈላጊ በእነዚህ በተናገርኳቸው ነገሮች ላይ መረጃ ይዘና በተባልኩበት ሰዓት መረጃቸውን ይዤ ለመምጣትም ዝግጁ መሆኔን በታላቅ ትህትና በውይይት ቢፈታ ብለን ነው የምናስበው። የእኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ ቢሰጠን ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርጉ መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ የሞከራችሁ ሰዎች እንዳላችሁ አውቃለሁ የሞከራችሁትን እናመሰግናል ያልሞከራችሁ ነው እንድትሞክሩ እና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው ምኞታችን እሱ ነው ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ቢያንስ ክፉ ሀሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል። አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል፣ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን ኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ህዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆኖ ሊያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጂ አባቶች ሊገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም፣ በደሉንም፣ ሀዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባሉ። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደ እሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል ምንደግፈው ካለ ዝግጁ ነን። ግን ከእናንተ በላይ ሰላም አምጪ፣ ከእናንተ በላይ እርቅ አምጪ፣ ከእናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ ብመጣ እንኳን ችግርህ ምንድነው? ችግርህ ምንድነው ብዬ ገና ለመማር ነው መዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ አንድ ሺህ ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ፣ መሀል ላይ አንተምተው አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ፣ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት አምስት ዓመታት የሰራነው ልማት ኢትዮጵያ ባለፉት ሰላሳ ዓመታት አልሰራቻቸውም ምንም ጥርጣሬ የለው ጉዳይ ነው። ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላሉ። ኢነርጂ ብዬ ሕዳሴ ልል ይችላሉ። መንገድ ዛሬ ቢያንስ ቢያንስ 24500 ኪሎ ሜትር ኮንክሪት አስፋልት ነው፣ በኢትዮጵያ ደረጃ የምንሰራው። የዘገያ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው? 24250 ኪሎ ሜትር ማለት አንድ ትሪሊየን ብር ማለት ነው እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት፣ ሌላ 100000 ለ100000 ያስፈልጋል። ወንጭ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ በሌላ ስም ብዙ ነገር ያስፈልጋል። ገና ነው ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በእኛ በኩል ሰሞኑን በነበረው የሕዝብ ውይይትም አብዛኛው ሰው መሰል ጥያቄ ያነሳል። እዚህ ጋ መንገድ ቀረ፣ እዚህ ጋ ሪፖርት ዘገየ፣ እዚህ ጋ ትምህርት ቤት፣ እዚህ ጋ ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አድርጋለሁ። የእኛ ፍላጎት እና የእኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም የፖለቲካ አይደለም የሌላ ፍላጎት አይደለም ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድንተኝነት ከሰፈር የጸዳችሁና ለሰማያዊ መንግስት የምትሰሩ መሆናችሁን በእናንተ መንገድ እርግጠኛ መሆን ይኖርባችኋል። በጥያቄ ውስጥ በበደል ውስጥ ተስታኮ ከመጣ ያስቸግራል። ብዙ ነገር እናውቃለን መንግስት ስለሆን ብዙ ነገር እናውቃለን። እና በእኛ በኩል እስካሁን የነበረው ምላሽ በጣም በጣም ጠቃሚ ነው ብለን እናስባለን። እስካሁን የነበረው ግንኙነት በጣም ጠቃሚ ነው ብለን እናስባለን። የጎደለ ካለስ እየሞላ እንሄዳለን እና ሁሉ ነገር በልክ፣ ሁሉ ነገር እውነት ላይ ሁሉ ነገር ገለልተኛ ሆነን ካየነው ነው። በእኛ በኩል ያለውን ፍላጎት ያውቁታል። አባቶችም እናንተ መገንዘብ አትቸገሩ። ወደፊትም ቢሆን ነፍሳችን እያወቀ ምንም አሳች ነገር በሌለበት አይደለም። በወል ኦርቶዶክስን አንድም ግለሰብ ቢሆን የሚጎዳበት መንገድ አንፈልግም። ያም የሆነው ግን በውስጣችን የሚኖረው ግንኙነት ህጋዊ መሆን ሲችል በቅርቡ አዋጅ እናወጣለን፣ የእምነት ተቋማትን በሚመለከት ኦርቶዶክሳዊ አጠቃላይ እንዴት ገለልተኛ ከፖለቲካ ነፃ የሚባለው ነገርና የሚያገናኘን ነገር ምን እንደሆነ የሚያሳይ አዋጁን ሳናወጣ እናወያያቸዋለን። በዚህ ጉዳይ ሙያ እውቀት ያላችሁ የእምነት አባቶች ትወያዩበታላችሁ። ተወያይታችሁ መንግስት አላግባብ የእናንተን ፓወር ለመንጠቅ የሚሰራ ከሆነ እዚህ ዚጋ ቢታረም ትላላችሁ ህግ አውጭ ባትሆኑም ሀሳብ መስጠት ትችላለህ። በእናንተም በኩል ግን ተወያይታችሁ አጠናክራችሁ ህጉ ከወጣ በኋላ ህግ ለሁልጊዜ ጠቃሚ ስለሆነ አሁን ላለው መንግስት ለ ለሚመጣው መንግስት ጠቃሚ ስለሆነ ያን ህግ ደግሞ አክብረን የምንዳኝበት እንዲሆን የበኩላችሁ ሚና መጫወት ይኖርባቸዋል። በአንዳንድ ጉዳይ ህግ የለም። አሁን ዝም ብሎ ልምምድ ነው ያለው። ልምምድ ደግሞ እንደየሰው ትርጓሜ ስለሚለያይ ነገሮችን በህግና በስርዓት ለማድረግ ጥረት እናደርጋለን። እናንተም በሙያችሁም አግዙ። ያ ሲሆን አሁን የሚታዩ አንዳንድ ክፍተቶች እየተሞሉ ይበልጥ የተዋበና የአማረ ነገር እየተፈጠረ እንደሚሄድ ተስፋ አረጋለሁ። እኔ የሚታየኝ ተስፋ ነው። እኔ የሚታየኝ ሰላም ነው። እኔ የሚታየኝ መበልጸግ ነው። እማምነውም በየቀኑ በተስፋ መመላለሰውም በዚሁ እምነት ነው። የኔን ተስፈኝነት የኔን የመልማት የመለወጥ ፍላጎት የኔን ኢትዮጵያ ላይ ለውጥ የማየት መሻት የሚያጸናው ደግሞ ፈጣሪ ብቻ ነው። መተማመኛ የሱ ነው። በዚህ መንፈስ ያለንን ግንኙነት አጠናክረን ብንሄድ ጠቃሚ ይሆናል ብዬ አስባለሁ። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ፣ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳያችሁን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት እንሰራላችሁ ተስፋ አረጋለሁ። ከእነሱ ከነሱ ጋር በቅርበት ጉዳያችን እየፈታችሁ መሄድ ይኖርባችኋል። ሁሉ ነገር እኔ ማወቅ አይጠበቅብኝም። ተቋማት ስላሉ ሁሉም ድርሻውን ይወጣል። አሰራርና ስርዓት ብቻ ነው ማበጀት የሚገባን በዚያው አግባብ